የሴት አንበሳ ጀግና ብዬሻለሁ ሩታ፣ ደግ አደረግሽ። እንዴት አንጀቴን እንዳቃጠለው አብርሽ! እግዚአብሔርን የምወደውን ያክል በጣም ነው ያናደደኝ። ከአንተ የማይጠበቁ እያንዳንድ ነገር እያደረግክ ነው ያለው። ጭራሽ ከአንተ ጋር የማይሄድ ነገር። እንዴ ምን አገባሽ ትላት አለክ? እንዴ ተነጋገራችሁ አደለ? ልጅቷን አብራችሁ እንድታገኟት። ለምን ታዲያ ለሩታ ጊዜ ሰጥተክ አብራችሁ አታገኟትም? አንተ ልጅቷን ስለፈለግካት ነው። አይኖ እዚህ ጋር ሩታ ስላረገዘች ከሷ ጋር ፍቅር ልጀምር ነው ያረገዘችው? የአንተን ልጅ መሰለኝ። ከዚህ በኋላማ ምን ጥንሱስ ምን ሰላም ይሆናል? በዚህ ንዴት፣ በዚህ እግዚአብሔርን እንዴት ቅጥል እንዳልኩኝ። እንዴ ምን አገባሽ ትላታለ? እንዴ ጭራሽ ቀለበት ያሰርክላት እዛ ጋ ጋብቻ የተፈጸመው እቃቃ ጨዋታ ነው ማለት ነው። ድራማ ነው ማለት ነው። እንዴት አያገባትም? ለአንተ ህይወት ውስጥ የለችም፣ በአንተ ህይወት ውስጥ ሩታ የለችም ማለት ነው። ደግ አደረግሽ ሩታ፣ እጅሽ ወርቅ ይዝገን። ጥፊ በጥፊ ነው ያደረገች። ከዛ ጋር ደግሞ ለወንድ ልጅ ክብር ይኑርሽ ምናምን ልትሉ ትችላላችሁ፣ አፋችሁን ልትከፍቱ ትችላላችሁ። ኖ፣ ክብር በሚሰጠው መንገድ ክብር ልሰጠው ትችላለህ። ክብሯን ዝቅ እያደረገ ግን ልታከብረ አትችልም። ምን አገባሽ ከማንንም ሲጋዛ ሲንዘላዘል ውሎ ከዛም አልፎ የዩቲዩብ ቪዲዮ ሰርቶ ከዛም አልፎ ትክታክ ላይ ሙዚቃ ጨፍሮላታል። አብሮ ሙዚቃ የፍቅር ሙዚቃ ሲያዳምጡ ነበር። ይሄ ሁሉ ነገር ሩታ አይታለች። እና አይታ ዝም ልትል ነው? እሷ ዕቃ ናች እንዴ? እሷ ዕቃ ናች ወይ? ቤት ውስጥ ተቀምጣ የምጠብቀው ሲሄድ ሲመጣ እየሳቀች ሲሄድ እየሳቀች ሲመጣ እየሳቀች የምትቃበለው እሷ የቤት ሰራተኛ ነች ወይንስ ወይንስ ምንድን ነው ባጣቆየ ነች ሩታ ምንድን ነው ምንድን ነው ነገሩ እየተደረገ ያለው አብርሽ ልክ ነኝ እያልክ ነው ምንም ልክ አይደለህም እግዚአብሔርን ልክ አይደለህም የአንተ ልጅ አርግዛልክ እሷም መንከባከብ ሲገባ ቁጭ ብለክ እዛ ጋር መታ ይቺ ሴት ስላለቃቀሰች ፍቅረኛ ነው ፍቅሩ አገረሸብኝ ከድቶኝ ነው ዋሽቶኝ ነው ምናምን አንተ ዋሽ አንተ ነህ ሩታን ይዋሻሃት ምንም ነገር የለኝም ከእሷ ጋር ብለክ ለሩታ ህይወት ውስጥ ገብተክ የበጠበጥከው አንተ እራስ ነህ ተጠያቂ ለሩታ ህይወት ማለት ነው። ዛሬ ላይ ለሩታ ግን ምንም ነገር የለም ከሷ ጋር አልክ። የውሸትክ ብዛት ማለት ነው። ሴት እኮ ናት ሩታም። ልክ ለዚህችኛዋ ሴት እንዳሰብክ፣ ሩታም ሴት መሆኗን ልታስብና ልትረዳ ይገባል። ጭራሽ አይመለከትሽም ከዚ በኋላ እኔ ህይወቱ ለማደርገው ነገር እንደውም ብዙ ነገር ከዚ የባሰ አድርጌ አናድድሻለኝ ተዋክ እሷን አናድድ እያልክ ህይወትክን ነው እንጂ እያበላሽ ያለው ሩታ ምን የምታናድዳት ነገር የለም አንተ በምታደርጋቸው ስህተቶች ሩታ ትጠነክራለች እንጂ አትሰበርም ጠንካራ ታደርጋታለክ ውዶቼ ብዙ ጊዜ ስትሰበሩ መጨረሻ ላይ ጠንካራ ትሆናላችሁ። በቃ ተስፋት ቆርጡም፣ የመጨረሻ ጠንካራ ብረት ነው የምትሆኑት። እንዳትሰበሩ። ሩታኔ ማለት የምፈልገው ለአንቺ እንዳትሰበሪ፣ ተሰብረሽ እንዳታሳይ። አይኖ ሰብሮሻል፣ ሰብሮሻል። አሁን ወደ መውደቅ ቦታ ነው እየጣለሻለሁ፣ እየጣለሽ ነው ያለው ንግግሩ። እንዴ ምን ምንድን እንዴት እንዴት ነው የሚያደርግ? አብርሽ፣ ይሄ ከአንተ የማይጠበቅ ነገር አታድርግ። ጥሩ አይደለም። በፍቅር መታ አብረን እናወራለን፣ ያለውን ችግር እንፈታለን ብላ እሺ ተባብላችሁ አወራችሁ። እሷን ስትሮጥ ያገኘሃት አንተ ብቻህን የሆነ ነገር ስላለ ነው አለቀ። ከአንተ ጋር አብራችሁ ሆናችሁ ይቺን ልጅ ብታገኟት ኖሮ ሩታ አትናደድም ነበረ ሩታ ለሰው ክብር አላት። አንተ ልክ ለሰው ክብር አለኝ እንደምትለው ማለት ነው። ልጅቷን በክብር ታናግራት ነበረ። ነገር ግን ሊታወቅ የማትፈልገው ኬስ ስላለ ራስ ለብቻ ካገኘሃት፣ ከዛም አልፎ ደግሞ ዘራፈት አልካብረሃት ምናምን ነገር አለቀ። ሩታ ደግሞ ተናደደች። ይሄንን አይታ ልክናት። እኔ በሩታ ቦታ በሆነ እናደዳለሁኝ። ምክንያቱም በእኔ ሕይወት ላይ ማንም ሰው ቃቃ እንዲጫወት አልፈልግም። እኔ እንዴ እንዴ፣ ምንድን ነው እንዴ፣ ምንድን ነው ይሄ? ባጣ ቆይኝ፣ እቃ እኮ የቤት እቃ እኮ አደረካት ሩታን። ለእዘንላት ዘንላት ስባል እንድትመታኝ አልፈልግም። ከዚህ በኋላ እንደፈለግኩ ነው መሆኖ። ከፈለገች ትሂድ ምናምን። የት ነው የምትሄደው? የት ነው የምትሄደው? እንዴ ልክ ናታ። እኛ ስህተት አለብን እንዲ? ለእሷ ዘንላት ማለታችን ስህተት ነው ማለት ነው። አብርሽ፣ ይሄ ካንተ ይጠበቃል። ልክ ነኝ እያልክ ነው እያደረግ ያለሆው ነገር ልክ አይደለም። እዛ ጋር መገልፈጥ ምናምን ከእሷ ጋር ስትሄድብ ስምአም የሆነ ኬዝማ ባይኖር ከዛ ሴት ጋር አንተ ከሩታ ጋር በፍቅር ልጅቷን ታገኛት ነበረ። አለቀ። አንተ ሊታወቅልብህ የማትፈልገው ነገር አለ። ይኸው ነው ፋክቱ። እየመረረው ዋጠው አብርሽ። ግን ይሄ ከአንተ የማይጠበቅ ድርጊት ነው፣ በሴት ልጅ ላይ እንደ ዝቃቃ እውነት። በጣም ነው የተቃጠልኩትኝ። እኔ ለሩታ ማለት ነው እግዚአብሔር። በጣም ተናድጃለሁ ዛሬ።